ሰላም ሰላም የሰላም ቲዩ ቤተሰቦች እንዴት ናችሁ? በያላችሁበት። ዛሬ ደግሞ ይጀላችሁ የመጣሁትኝ የአማርኛ ፊደላቶችን አጻጻፍ ለማንበብ ቀላል ነው ለእናንተ ነገር ግን አጻጻፋቸው በጣም ይከብዱናል። አጻጻፋቸውን ስራ ለን ያላችሁ ለእናንተ ነው ማለት ነው። ለጀማሪዎች የሚሆን እንዴት አድርገን እንደምንቀርጻቸው በቀላል መንገድም እንዴት አድርጋችሁ እንደምትይዟችው አሳያችኋለሁ። ከሀ እስከ መ ያሉትን አራት ፊደሎች ነው የማያሳያቸው። በመጀመሪያ ደረጃ እንግዲህ የአማርኛ ስንት ፊደል አላቸው? ማለትም የሀ ቤተሰብ ስንት ቤተሰብ አላቸው? ሰባት ቤተሰብ እያንዳንዳቸው ማለት ነው። ስለዚህ ሰባቶቹን በቀላል መንገድ እንድትይዟችሁ አጻጻፋቸውንም እንዲሁ አሳያችኋለሁ ማለት ነው። በደንብ ተከታተሉ ከመጀመሪያው ጀምራችሁ። አማርኛ አማርኛ ፊደላት ፊደላት። ኦኬ በመጀመሪያ ከዚህ ላይ ወደታች ነው እየጻፉ ማሳያቸው ከአንድ እስከ ሰባት እንጽፋለን። አንድ፣ ሁለት፣ ሶስት፣ አራት አምስት፣ ስድስት፣ ሰባት። ወደታች ሰባት የጻፍኩት ፊደላቶች ለሀ ቤተሰብ ሰባት ስላለው ሰባቶቹን እንዴት እንደምጽፋቸው ለማሳየት ነው ማለት ነው። ስምንተኛ ላይ ያሉ አሉ። ስምንተኛ ድምፆችን ፊደላቶችን ደግሞ ማየት እንችላለን። ከዚሁ ላይም ስምንተኛ መጻፍ እንችላለን። ስምንተኛ ያላቸው አሉ፣ የሌላቸውም አሉ ማለት ነው። ኦኬ፣ ስለዚህ በመጀመሪያ ሀ የምትባለዋን ፊደል ነው የምንጽፎ። ሀ ሰባት ጊዜ ወደታች ሀን እንጽፋለን ማለት ነው። ከዛ ልዩነታቸው ምን ላይ እንደሆነ እናያለን ማለት ነው። ሰባት ጊዜ ሀን እንጽፋለን። ለምሳሌ ሀ የመጀመሪያዋ ፊደል ችን ትመስላለች። ሀ ሁለት ቋሚ እና አንድ አግዳሜ ማለት ነው። ከዛ አሁንም ከአንድ እንጽፋለን፣ ሰባት እንጽፋለን ብያችኋለሁ። ወደ ታች በቀላል መንገድ እንዴት እንደምትይዟችሁ ለማሳየት ያክል ነው። ያው ሀ ጻፍኩኝ ሶስት፣ አራት ሀ ጻፍኩኝ፣ አምስት አሁንም ሀ ጻፍኩኝ ስድስት ሀ ጻፍኩኝ፣ አሁንም ሰባት ሀ ጻፍኩኝ። በጣም ጥሩ። አሁን ይህ ሁሉ ሀ ነው፣ ይህ ሀ ነው። እንደዚህ እየጻፍኩት ምንድን ነው ለየት የሚያደርጋቸው የሀ ቤተሰቦች? ለምሳሌ በሀ ውስጥ ያሉት ሀ ሆ ሂ ሃ ሂህ ሆ የሚለው ዋናውን አይለቅም። ከመጀመሪያው ከሀ ጋር ከዚህኛው ጋር ተመሳሳይ ነው ማለት ነው። ስለዚህ ከዚህ ላይ የምንጨምራቸውን ቅጥያ ሊሆን ይችላል የምንጨምራቸውን ነገር አሳያቸዋለሁ ማለት ነው። እዚህ ላይ እንደምታዩት ሁሉም ሀ ነው፣ ግን ምንጨምረው ሀ ሲሆን የመጀመሪያው ከዚህ ላይ እንደምታዩት ሀ ይሄ ነው። አንድ ቁጥር ሁለት ቁጥር ላይ ሁ ሁለተኛ ድምጾች ላይ የምንጨምረው ምንድን ነው? ያው ቅጥያ ከጎኑ ላይ ልክ እንደዚህ ቅጥያ እናደርጋለን ማለት ነው። ከዛ ሶስተኛ ሀ ሁ ሂ ሶስተኛ ላይ ደግሞ እንደዚህ ቋሚ መስመር ወደታች ትንሽ ወረድ እናደርግና እንደዚች አይነት ቅጥያ ከታች እናደርግበታለን ማለት ነው እግር ኖሮት ቢሆን ይቀጥታ ዝም ብለን ይችኛዋን ነበር የምናደርገው ነገር ግን ወደ ታች እግር እናወጣለትና ቅጥያ ቅጥያ እናደርጋለን ማለት ነው በጣም ጥሩ አራተኛ ላይ ደረሰን አራተኛ ማለት ሀ ሆ ሂ ሀ አራተኛ ድምፅ ቀጥ ያለ አንድ መስመር በዚህ በኩል ማውረድ ብቻ ያው በሌላ አይነት ከለር ያደረጉላችሁ በደንብ እንዲታወቃችሁ ነው ማለት ነው ስለዚህ ቀጥ ያለ መስመር ወደታች ታች አደርጋለሁ ማለት ነው በቀኝ በኩል በዚህኛው በኩል አይደለም፣ በዚህ በቀኝ በኩል ኦኬ። ከዛ ሀ ብለን አምስተኛ ላይ ደግሞ ሀ ሁ ሂ ሀ ሄ ነው የምንለው። እዚህ ላይ ቀጥ ያለ መስመር እንደዚህ እናወርድ እና ይሄው ቀለበት እዚህ ላይ ያላት ማለት ነው። እዚህ ላይ ፓርከሩ እንትን ስለሆነ ነው። ቀለበት ናት፣ መሃሏ ክፍት ነች ማለት ነው። ቀለበት እንደዚህ እናደረግባታለን ከእግሯ ላይ ከዛ ህ ስድስተኛ ላይ ደግሞ በልጅ በኩል ነው የምንጨምርባት፣ ስብር ያለች እንደ ልጅ ስብር ያለች ምልክት እንጨምርባታለን ማለት ነው። ው ይህ ህ ይሆናል ማለት ነው። በዚህ በግራ በኩል እንጨምርባታለን። መጨረሻ ሰባተኛዋ ሰባተኛዋ ከዚህ ላይ እንደዚህ ቀለበት እናደርጋለን። ይህ ሆ ትባላለች፣ ሆ ትባላለች ማለት ነው። ከዛ ከሀ ቀጥለን የምናየው ደግሞ ልክ በዚህ መንገድ ነው ሁሎችን የምናያቸው። ማን እናያለን? ለን። ኦኬ አሁንም ለን መጀመሪያ ላይ ለሰባት ጊዜ ወይም የለ ስምንተኛ ስላለው ስምንት ጊዜ እንጽፋለን ማለት ነው። ለን ስምንት ጊዜ እንጽፋለን። ለ ለ ለ ልክ እንደዚህ ሰያፍ የሆነ መስመር አንዴ የተሰሩ እና እንደዚህ ከሰ ጋር በጣም ይለያያሉ፣ አይገናኙም። ብዙ ልጆች ታመሳስሏቸዋላችሁ ማለት ነው። አራተኛ፣ አራት ይደርሰናል። አምስት፣ አሁንም ለሁሉም ተመሳሳይ ነው የጻፍሁትኝ ተመሳሳይ ነው የጻፍኩት። አሁንም ለ ይኸው ከዛ ስድስተኛ ለጽፈናል። ሰባተኛ ለ፣ ኦኬ ተመሳሳይ ነው፣ ያጻጻፍ ልዩነት ካልሆነ። ከዛ ስምንተኛ እዚህ ጋር የለ ቤተሰብ ስምንተኛ፣ ስለላ ሆነም ለንንጽፋለን ማለት ነው፣ ለንንጽፋለን። በጣም ጥሩ። ስለዚህ ከመጀመሪያው ስንጀምር ይሄኛው የራሱ ፊደል ላይ የመጀመሪያው ምንም አይጨመርበትም። የመጀመሪያ ድምፆችን ፊደላቶችን ምንም የምንጨምርባቸው ነገር የለም ባሉበት ነው የሚሆነው ማለት ነው። ስለዚህ ቅድም ያልኳቸው ከዚህ ላይ ከሁ ቤተሰብ ላይ ቅጥያ እንዳደረግ ነው ሁሉ ሉ ስንልም ለሉ ሉ ስንልም ከዚህ ላይ እንደዚች እንጨምራለን ማለት ነው ቅጥያ ሶስተኛ ላይ ደግሞ ለሉ ሊ ሊ ስንል ደግሞ ከዚህ ላይ ቅጥያ እናደረጋለን። ከታች ከእግሯ ላይ ነው ሶስተኛ ድምፆች ከታች ከእግራቸው ላይ ነው የምናደርገው ይህ ላይ ቀጥታ መስመር ያወጣልላት እዚህ ላይ በቀኝ በኩል እግር ስለሌላት ነው ማለት ነው። ሶስተኛዋ ግን እግሯ ስላላት እንደዚህ እንጽፋለን ማለት ነው። ቅጥያ እናደርጋለን። ከዛ አራተኛ ነው ለሉ ሊ ላ ላ ላ ስንል ግን እግራቸውን አንድ እግራቸውን ነው ረጅም እናደርገው አንድ እግራቸው አጭር ይሆናል። በቀኝ በኩል እንደዚህ እናትረዝምላችኋለን ማለት ነው። እንደዚህ ያው ስለተደራረበ ነው። ግን ይሄኛው ላ ይባላል ማለት ነው። ይሄኛው አጭር ነው። በግራ በኩል ያለው አጭር እግር ነው ያላቸው ማለት ነው። ሌ ስንል አምስተኛ ድምፆች አምስተኛ ድምፆች እንደዚህ ቀለበት ነው ያላቸው። አምስተኛዎቹም ሙሉዎቹ ማለት ይቻላላቸው። ይሄ ከዚህ ላይ ከዚህ ላይ ቀለበት አለው። ብዙም ስለማይለይ ነው። የሌ ም እዚህ ላይ ቀለበት አላት ማለት ነው። በጣም ጥሩ። ከዛ ል ስንል ግን ስድስተኛ ላይ ያለችዋ ሌ በምን ሰዓት በዚህ በኩል ነው ቀለበት የምናደርግላት። በዚህ በኩል ቀለበት እናደርግላታለን ማለት ነው። ከዛ ሎ ሎ በመነሳት ደግሞ መጨረሻ ላይ ከዚህ ላይ እንደዚህ ያለበት እናደርግላታለን። ሎ ሎ፣ መጨረሻ ላይ ስምንተኛ ላይ ያልኳችሁ አንድ እግሯን እናስረዝምና ልክ እንደ አራተኛዋ ከዚህ ላይ ያሳዲዋችሁ አራተኛ ድምጿን ማለት ነው። እችንን ፊደል እንጽፍና ከዛ አግድም እንደዚህ ሰረዝ እናደርጋለን። ይሄ ማን ይባላል ብሏል? የምንጠኛ ድምጽ ከዚህ ቀጥለን የምናገኘው ፊደል ማናው ሀመርኳ ወይም ሀ ማለት ነው። ከሀገር ልዩነት የለውም ሀመርኳ ይባላል ማለት ነው። እንጻፈው። አሁን ልክ ቅድም እንዳሳየኋችሁ ሰባት ጊዜ ወይም ስምንት ጊዜ እስከ ውስብስብ ፊደላቱ ስምንት ጊዜ እንጽፈዋለን ማለት ነው። ተከታተሉ፣ በደንብ እዚህ ላይ እያቆማችሁ እናንተ መለማመድ አለባችሁ። የጻፋችሁትን ጽሁፍ ደግሞ በቴሌግራም ወይም በኤሞ በቴሌግራም ብትልኩልኝ እኔ አርምላችኋለሁ ማለት ነው። ስህተታችሁን አያላችኋለሁ ማለት ነው። ስለዚህ ሀመርፋ ወይም ሀንድ ስንጽፍ ደግሞ ያው ቀለል ለማድረግ መጀመሪያ ወይም ጠ የምትባለዋን ትጽፋላችሁ። እንደዚህ የጠን ፊደል ትጽፋላችሁ። ከዛ እንደዚህ ከላይ አንድ መስመር ታደርጋላችሁ ማለት ነው። ቀጥ ያለ መስመር ስንት ጊዜ እንጽፋለን ብያችኋለሁ? ስምንት ጊዜ እንጽፋለን። ያው ሀሀ፣ በጣም ቀላል ነው። ከባድ አድርጋችሁ እንዳታዩት። ስንት ጊዜ ይጽፋለሁ? ስምንት ጊዜ። ልክ እንደነያያቸው መጻፍ አለባቸው። እዚሁ ላይ አንድ፣ ሁለት፣ ሶስት፣ አራት፣ አምስት ስድስት ሰባት እዚህ ላይ እንደምታዩት ሀ ሀመር ሁሉ ሀመር ነው፣ አላ ስለዚህ እንደቅድሞ የምንጨምረውን ነገር መጨመር ነው በቃ። ስለዚህ ሁለተኛ ላይ ሁ ስንል ሀ ሁ ስንል ቅድም እንዳልኳቸው እንደዚህ ቅጥያ እንጨምራለን። አዲስ ነገር የለም። ሶስተኛ ላይ ደግሞ በቀኝ በኩል ከዚች ላይ ይኸው ጨመርኩኝ ቅጥያ። አራተኛ ላይ ደግሞ አንድ እግሯን በቀኝ በኩል ያለችዋን እናትረዝማታለን። እናያለን እንችንን ትንሽ በማድረግ ነው ው ሀ ይሆናል። ከዛ አምስተኛ ላይ ደግሞ ከዚህ ጋር ቀለበት ነው ያልኳችው ው ቀለበት ሰራውላት ልክ ከዚህኛው እንደምታዩት ከዚህኛው ላይ ተመሳሳይ ነው የምንጨምረው ነገር ሁለተኛ ድምፅ ሲሆን ቅጥያ ቅጥያ እናደርጋለን ሶስተኛ ሲሆን ከታች ከእግራቸው ላይ ቅጥያ እንጨምራለን። አራተኛ ሲሆን እግራቸው አጫጭር ይሆናል አንድ እግራቸው አምስተኛ ሲሆን ደግሞ ቀለበት በቀኝ በኩል አላቸው። ስለዚህ ምናልባት ስድስተኛ ድምፆች ናቸው የተለያየ ቅርጽ ይዘ ሊኖራቸው የሚችለው ከዛ ውጭ ግን አብዛኞቹ ተመሳሳይነት ፓተርን ያለው ማለት ነው ስለዚህ ይሄኛው ሄ አምስተኛው ቀለበት አለው ካለን ህ ስንል ደግሞ ህ ስንል ይችኛዋ ላይ ከለች ነች። ከዚች ላይ እንደዚህ ነው የምንጨምርላት። ከላይ ራሷ ላይ ልክ ከህ ጋር እንደጨመር ነው ከዚህ ጋር እንደዚህ አይነት ቅርጽ ነው ያላት ማለት የምንጨምርላት ህ ከዛ ሆ ስንል ደግሞ መጨረሻዋ በዚች በኩል ይችን ያረዘመ ማድረግ ነው። ለሀ አራተኛ ሲሆን በዚህ በኩል ነበር ያስረዘመው። ነገር ግን ሆ ስንል በዚህ በኩል እንጨምራለን ማለት ነው። ሌላው ስምንተኛ ድምፁ ደግሞ ስምንተኛ ድምፁ ልክ እንደዚህ እናደረግና ሀ አራተኛውን ከሰራን በኋላ አግድም ያደርገው እንደዚህ ማለት ነው። እነዚህ ስምንተኛዎችን ነገር ስምንተኛዎችን ፊደላቶች ለመጻፍ መጀመሪያ አራተኛዎችን መጻፍ ይኖርብናል። አራተኛ ድምጾችን አራተኛ ያሉትን መጻፍ ይኖርብናል ማለት ነው። ከዛ በኋላ ቀላል ነው የሚሆንልን ከታች ላይ ከቀኝ በኩል ማስረዘም ማለት አግድም መስመር ማድረግ መጨመር ነው ማለት ነው። ኦኬ፣ ከዚህ ቀጥለን የምናየው ማን ይሆናል? መ መን እናያለን ማለት ነው። እንግዲህ አሁንም ልክ ሌሎች እንደጻፍናቸው ስምንት ጊዜ መን እንጽፋለን ማለት ነው። ስምንት ጊዜ መን እንጽፋለን። መ እንደዚህ ማለት ነው። እንደዚህ ታደርጋላችሁ መጀመሪያ አንድ ዜሮ ትጽፋላችሁ ሰርክል ሳይሆን ሞላላ አይነት ዜሮ ዜሮ ማለት ነው እንደዚህ ትጽፋላችሁ ሶስት ቀናል እንደኔ አድርጋችሁ ቆንጆ አድርጋችሁ ላትጽፉ ትችላላችሁ እናንተ ያው ጀማሪዎች ስለምትሆኑ በጊዜ ሂደት ነው፣ ይሄኛው በልምድ ነው የሚመጣላችሁ። ቢያንስ ተቀራራቢውን መጻፍ ከቻላችሁ እንዳትጨነቁ፣ በጊዜ ሂደት በጣም ብዙ ጊዜ ስትጽፉ ነው። እኔም ያው ብዙ ጊዜ ስለጻፍ ነው እንደዚህ የሚያምረው ማለት ነው። ስለዚህ ስላላመራላችሁ ተስፋ እንዳትቆርጡ ወይም አንችልም የሚል ስሜት እንዳይኖራችሁ ማለት ነው። ብቻ ግን ተቀራራቢ የሆነውን ነገር ከጻፋችሁ በጊዜ ሂደት መጻፍ ትችላላችሁ። ስለዚህ አሁን አራት ላይ ደርሰናል። አራት መን ጽፈናል። መ መ መ መ እንደዚህ ተመሳሳይ ጻፍኩላችሁ። እዚህ ላይ እየጨረስኩ መሄድ እችላለሁ፣ ነገር ግን የሚጨመሩትን ነገሮች ሴሌክት አድርጋችሁ እንድትይዟቸው እንዲገባችሁ ከሚል አንጻር ነው። ሌላ መን ጻፍ። መ አምስት ደርሰናል። መ እና አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንተኛ አንድ እንዲቀረናል ማለት ነው። በጣም ጥሩ። ስለዚህ የመጀመሪያዋ እንዳለ ነው፣ አዲስ ነው የሚቀመጠው፣ የመጀመሪያ ድምጾች። ሁለተኛ ላይ ሁለተኛ ላይ የምንጨምረው ምንድን ነበር ያለን? ከመጀመሪያ ውስጥም ማየት ትችላላችሁ። ከጎኗ ላይ ቅጥያ ነው የምናደርገው ቅጥያ ሶስተኛ ላይ ደግሞ ከዚህ ላይ ከእግሯ ላይ ነው እንደዚህ አይነት ቅጥያ የምናደርገው ከጎን ላይ ሳይሆን ከእግር ላይ ነገር ግን እግር እዚህ ጋር ስለሌላት ቀጥ አድርገን እናወርድላታለን ትንሽዬ እግር ማለት ነው በቀኝ በኩል ከዛ በኋላ ላይ እንደዚህ መጨመር ነው ማለት ነው እግር ካወጣንላት በኋላ አራተኛ ላይ እቺ የመቤተሰብ ቀጥ ያለ እግር ነው የሚኖራት እንደ እንደ ሀ ማለት ነው የአራተኛው ሀ እዚህ ጋር ቀጥ ያለ እግር ነው ያላት ማ ከዛ ሜ አምስተኛ ደግሞ ቀለበት ነው ያላት። አሁን ይቺ እግር ስለሌላት እግር እናወጣላት እና ከዚህ ጋር ቀለበት እናደረግላታለን ማለት ነው። ቀለበት እናደረግላታለን። ከዛ ሜ ከዛ ም ስድስተኛ ላይ ያለው የም ይቺ እንደዚህ ነው የምንጨምርላት። እንደዚህ እንደዚህ አይነት ምልክት ነው ያላት የም ማለት ነው። ከዛ ሞ ሞ ከሆነ ቀጥ ያለ እግር ነው ያላት እንደዚህ ያው ቀጥ ያለ እግር። አሁን እነዚህ ሁለቶች ብዙ ልጆች ይመሳሰሉባቸዋል። ምና ምና ሞ የመጀመሪያ እግሯ ቀጥ ያለ አይደለም፣ ከርብ ነገር ነው። ሞ ከሆነ ደግሞ ቀጥ ያለ ወደ ታች ነው ማለት ነው። ከዛ ሟ መጨረሻ ላይ የምናገኘው ደግሞ ሟ መጨረሻ ላይ የምናገኘው መጀመሪያ አራተኛውን ነው። ምን ስብለናል? ማ እንደዚህ ጻፍነን። ከዛ ማን ከጻፍነን በኋላ እንደዚ አይነት አግድም መስመር እናደረጋለን ማለት ነው። በደምብ ግልጽ እንደሆነላችሁ ተስፋ አደርጋለሁ። አሁን እስኪ እናነባቸው በመጨረሻ ከዚህ ላይ እንደምታዩዋቸው ሀ ለ ሐ መ የመጀመሪያ የመጀመሪያ ድምፆች ናቸው። እንደምታዩዋቸው ምንም አይነት ቅጥያም የላቸውም ባሉበት የራሳቸውን ነው ይዘው የሚቀጥሉ ማለት ነው። ሁለተኛ ላይ ስትሄዱ ግን ከዚህ ላይ ሁ ሉ ሑ ሙ ቅጥያ ከጎናቸው ላይ ቅጥያ ቅጥያ ያላቸው ከዚህ ላይ እንደምታዩት። ሶስተኛ ደግሞ ሂ ሊ ሂ ሚ፣ ከዚህ ላይ ደግሞ ከታች ከእግራቸው ላይ እንደዚህ አይነት ቅጥያ ቅጥያ ያላቸው ማለት ነው። አራተኛ ላይ ደግሞ ሀ ላ ሀ ማ፣ እነዚህ ደግሞ እግራቸው አጭርም አሉ ቀጥ ያለ እግር ያላቸውም አሉ። አምስተኛ ላይ ደግሞ ሄ ሌ ሄ ሜ፣ እነዚህ ሁሎችን ማለት ይችላላቸው ሁሎችን ቀለበት አላቸው። በቀኝ በኩል ካላቸው እግራቸው ላይ ቀለበት አላቸው። ስድስተኛ ህል ህ እነዚህ ደግሞ የራስ የራሳቸው ነው የሆነ ቋሚ የሆነ ነገር የላቸውም። ህ ከሆነች እንደዚህ ስብር ያለ ምልክት አላት። ልክ በውስጥ በኩል ቀለበት አላት። ህ ልክ ስብር ያለ ምልክት። አሁንም ም ከሆነ እንደዚህ አይነት ከርብ አላት ከታች ማለት ነው። ስለዚህ ስድስተኛዎቹ የራስ የራሳቸውን ባህሪ ነው ያላቸው። በአንድ በሆን ነገር የምትይዟቸው ነገር አይኖርም። ሰባተኛዎቹ ሆ፣ ሎ፣ ሆ፣ ሞ ልክ እነዚህም ቋሚ የሆነ ባህሪ የላቸውም። ሰባተኛ ሰባተኛዎቹ ማለትም ስምንተኛዎቹ ሏ፣ ኳ፣ ሟ፣ ሏ፣ ኳ፣ ሟ እነዚህ ደግሞ ቋሚ ባህሪ ያላቸው አራተኛ ድምፃቸውን ከጻፍነን በኋላ ለምሳሌ የለን አራተኛውን ከጻፍነን በኋላ ከታች አግድም መስመር እናደርጋለን። ሀ ደግሞ የውሃ ደግሞ አሁንም አራተኛውን እንጽፍና ከዛ አግድም መስመር እናደርጋለን። ሟን በተመሰስ ስለዚህ፣ ይህ እነዚህን ይመስላሉ። በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እነዚህ የመጀመሪያዎቹ የሆኑ እንጂ ከዚህም በላይ ሌሎቹንም ተመችቷችሁ ከሆነ በኮሜንት አሳውቁኝ። እነዚህም ደግሞ እየጻፋችሁ እናንተ በቴሌግራም ላኩልኝ፣ አርምላችኋለሁ። ስህተታችሁን እዛ ላይ ማየት ትችላላችሁ ማለት ነው። ከተመቻችሁ ሳብስክራይብ እና ላይክ በማድረግ ከኛ ጋር ጆይን ማድረግ ትችላላችሁ።